በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የመጽሐፍ ቅዱስ ንባብ ኦሪት ዘፍጥረት ምዕራፍ 41 ዮሴፍ የፈርዖንን ሕልም እንደተረጎመ። ከሁለት ዓመት በኋላ ፈርዖን ሕልምን አየ፤ እነሆ በወንዝ ዳር ቁሞ ነበር። እነሆም መልካቸው ያማረ ሥጋቸውም የወፈረ ሰባት ላሞችም ከወንዙ ወጡ። በወንዙም ዳር በመስኩ ይሰማሩ ነበር። ከእነርሱ በኋላ እንሆ መልካቸው የከፋ ስጋቸውም የከሳ ሌሎች ሰባት ላሞችም ከወንዙ ወጡ። በእነዚያም ላሞች አጠገብ በወንዙ ዳር ተሰማርተው ነበር። መልካቸው የከፋ ስጋቸውም የከሳ እነዚያ ሰባት ላሞች መልካቸው ያማረውን ስጋቸው የወፈረውን ሰባቱን ላሞች ዋጧቸው። ፈርዖንም ነቃ። ደግሞም ተኛ፣ ሁለተኛም ሕልምን አየ። እነሆ በአንድ አገዳ ላይ የነበሩ ያማሩና ምርጥ የሆኑ ሰባት እሸቶች ወጡ። እነሆ ከእነርሱ በኋላ የሰለቱና በንፋስ የተመቱ ሰባት እሸቶችም ወጡ። እነዚያ የሰለቱ ንፋስ የመታቸው እሸቶች ሰባቱን ያማሩ እና የጎመሩ እሸቶችን ዋጧቸው። ፈርዖንም ነቃ፣ እነሆ ህልም ነበር። በነጋ ጊዜ መንፈሱ ታወከችበት። የግብፅ ህልምም ትርጓሚዎችና ጠቢባን ሁሉ ልኮ አስጠራቸው። ፈርዖንም ህልሙን ነገራቸው። ነገር ግን ከእነርሱ ለፈርዖን ህልሙን የሚተረጉምለት አልተገኘም። የዛን ጊዜ የጠጅ አሳላፊው አለቃ እንዲህ ብሎ ለፈርዖን ተናገረ፣ እኔ ኃጢአቴን ዛሬ አስባለሁ ፈርዖን በአገልጋዮቹ ላይ ተቆጣ። እኔንም የእንጀራ አበዛዎችንም አለቃ በግዞት ቤት አኖረን። እኛም በአንዲት ሌሊት ህልምን አለም። እኔና እርሱ እያንዳንዳችን እንደ ህልማችን ትርጓሜ አለምን። በዚያም የእንጀራ አበዛዎች አለቃ አገልጋይ የሆነ አንድ ብራዊ ጎልማሳ ከእኛ ጋር ነበር፣ ለእርሱ ነገርነው፣ ህልማችንንም ተረጎመልን። እንዲህም ሆነ፣ እንደተረጎመልን እንዲሁ ሆነ። እኔ ወደ ሹመቴ የተመለስኩ፣ እርሱም ተሰቀለ። ፈርዖንም ልኮ የዮሴፍን አስጠራው፤ ከግዞት ቤትም አውጥቶ ራሱንም ላጨው፣ ልብሱንም ለወጠ፣ ወደ ፈርዖንም ገባ። ፈርዖንም የዮሴፍን አለው፤ ህልምን አየው፣ የሚተረጉምልኝም አጣው። ህልምን ህልምን እንደሰማህ እንደተረጎምክም ስለ አንተ ሰማው። ዮሴፍም እግዚአብሔር ከገለጸለት ሰው በቀር መተርጎም የሚችል የለም ብሎ ለፈርዖን መለሰለት። ፈርዖንም ለዮሴፍ እንዲህ አለው። እንሆ በህልሜ በወንዝ ዳር ቁሜ ነበር። እንሆ ስጋቸው የወፈረ መልካቸው ያማረ ሰባት ላሞች ወጡ። በወንዙ ዳርም በመስኩ ይስተማሩ ነበር። ከእነርሱ በኋላ ነው የደከሙ መልካቸውም እጅግ የከፋ ስጋቸውም የከሳ ሌሎች ሰባት ላሞችም ከወንዙ ወጡ። በግብጽም ምድር ሁሉ እንደ እነርሱ መልክ ክፉ ከቷ አላየሁም። እነዚያ የከሱና መልከ ክፉዎቹ ላሞችም እነዛን የመጀመሪያዎችን ያማሩትን የወፈሩ ሰባት ላሞችን ዋጧቸው፣ በወዳቸውም ተዋጡ። በሆዳቸው ውስጥ የገባ እንደሌለ ሆኑ። መልካቸው በመጀመሪያ እንደነበረው የከፋ ነበር። ነቃው። ዳግመኛም ተኛው። በሕልሜም እነሆ የጎሞሩና መልካም የሆኑ ሰባት እሸቶችን ከአንድ አገዳ ሲወጡ አየሁ። ከእነርሱ በኋላ እነሆ የሰለቱና በነፋስ የተመቱ ሌሎች ሰባት እሸቶችም ወጡ። እነዚያ የሰለቱና በነፋስ የተመቱ እሸቶችም እነዚያ ያማሩና የጎመሩትን ሰባቱ እሸቶች ዋጧቸው። ለህልሙ ተርጓሚ ሕልሜን ነግር ነገርኩ የተረጎመልኝ ግን የለም። ዮሴፍም ፈርዖንን አለው፣ የፈርዖንንም ሕልም አንድ ነው። እግዚአብሔር ሊያደርገው ያለመውን ለፈርዖን አሳይቶታል። እነዚያ ሰባት መልካሞች ላሞችም ሰባት ዓመታት ናቸው። እነዚያ ሰባቱ መልካቸው እሸቶችም ሰባት ዓመት ናቸው። የፈርዖን ሕልም አንድ ነው። ከእነርሱ በኋላ የወጡ እነዚያ የከሱና መልከ ክፎዎችም ሰባቱ ላሞች ሰባት ዓመታት ናቸው። እነዚያ የሰለቱ ንፋስ የመታቸው ሰባቱ እሸቶችም እነሱ እራብ የሚሆንባቸው ሰባት ዓመታት ናቸው። ለፈርዖን የነገረውን ነገር ይህ ነው። እግዚአብሔር ሊያደርገው ያለውን ለፈርዖን አሳየው። እነሆ በግብፅ ምድር ሁሉ እጅግ ጥጋብ የሚሆንባቸው ሰባት ዓመታት ይመጣሉ። ደግሞም ከዚያ በኋላ ሰባት የራብ ዓመታት ይመጣሉ። በግብፅ ሀገር ሁሉ የነበረውን ጥጋብ ሁሉ ይረሱታል። ራብም ምድርን ሁሉ ያጠፋል። በኋላ ከሚሆን ከዚያ ራብም የተነሳ በምድር የሆነ ጥጋብም አይታወቅም እጅግም ጽኑ ይሆናል። ሕልሙም ለፈርዖን ደጋግሞ መታየቱ ነገሩ ከእግዚአብሔር ዘንድ የተቆረጠ ስለሆነ ነው። እግዚአብሔርም ፈጥኖ ያደርገዋል። አሁንም ብልህና አዋቂ ሰውን ለአንተ ፈልግ፣ በግብፅ ምድር ላይም ሹመው። ፈርዖንም በግብፅ ምድር ላይ ሹመቶችን ይሹሙ። በሰባቱም የጥጋብ ዓመታት ከሚገኘው ፍሬ በግብፅ ምድር ሁሉ ከአምስት እጅ አንደኛውን ይውሰድ። የሚመጡትን የመልካሞቹን ሰባት ዓመታት እህልም እህላቸውን ያከማቹ፣ ስንዴውንም ከፈርዖን እጅ በታች ያኖሩ፣ እህሎችንም በከተሞች ይጠብቁ። በግብፅ ምድር ስለሚሆነው ስለ ሰባቱ ዓመታት ምዕራብ እህሉ ለሀገሩ ሁሉ ተጠብቆ ይኖር፣ ምድሪቱም እራብን አትጠፋም። ዮሴፍ በግብፅ አዛዥ እንደሆነ ነገሩ ፈርዖንንና ሰዎቹን ሁሉ ደስ አሰኛቸው። ፈርዖንም ሎሎቹን እንዲህ አላቸው፣ በእውኑ የእግዚአብሔር መንፈስ ያለበትን እንዲህ ያለ ሰውን እናገኛለንን? ፈርዖንም ዮሴፍን አለው፣ እግዚአብሔር ይህን ሁሉ ገልጦልሃልና ከአንተ ይልቅ ብልህና አዋቂ ሰው የለም። አንተ በቤቴ ላይ ተሾመው፣ ህዝብህም ህዝቤም ሁሉ በቃልህ ይታዘዝ። እኔም ከዙፋኔ በቀር ከአንተ የሚበልጥበት የለም። ፈርዖንም ዮሴፍን በግብፅ ምድር ሁሉ ላይ ሾመው ሾመው አለው። ፈርዖን ቀለበቱን ከእጁ አወለቀ፣ በዮሴፍ እጅም አደረገው። የነጭ ሐር ልብስንም አለበሰው፣ በአንገቱ የወርቅ ዝርግፍንም አደረገለት። የእርሱም በምትሆን በሁለተኛይቱ ሰረገላ አስቀመጠው፣ ሰገዱ እያለም በግብፅ ምድር ሁሉ ላይም ሾመው ፈርዖንም ስገዱ እያለ በፊት በፊቱ አዋጅ ነጋሪ እንዲሄድ አደረገ። በግብፅ ምድር ሁሉ ላይም ሾመው። ፈርዖንም ዮሴፍን አለው እኔ ራሴ ፈርዖን ነኝ። በግብፅ ሀገር ሁሉ ያለ አንተ ማንም እጁን አያነሳም። ፈርዖንም የዮሴፍን ስም እስፋን ቶፊኒህ ብሎ ጠራው። የሄሊዮት ከተማ ካህንም የጲጥራፎር ልጅ የምትሆን አስኒትንም ሚስት ትሆነው ዘንድ ሰጠው። ዮሴፍ በግብፅ ንጉሥ በፈርዖን ፊትም በቆመ ጊዜ ዕድሜው ሰላሳ ዓመት ነበር። ዮሴፍም ከፈርዖን ፊት ወጣ፣ የግብፅ ምድርንም ሁሉ ዞረ። በሰባቱ የጥጋብ ዓመታት ግብፅ ያስገኘውን እህል ሁሉ ክምር ሆነ። በግብፅ ምድር ሁሉ ያለውን የሰባቱን የጥጋብ ዓመታት እህል ሁሉ ሰበሰበ፣ ህልሙንም በከተሞችም አደለበ። በየከተማይቱ ዙሪያ ያለውንም የእርሻውን እህል ሁሉ በዛ ከተተ። ዮሴፍም እንደ ባህር አሸዋ እጅግ ብዙ የሆነ ስንዴን አከማቸ፣ መስፈር እስኪሳናቸው ድረስ ሊሰፍሩ አልቻሉምና ለዮሴፍ የሄልዮት ከተማ ካህን የቤጥራፈር ልጅ አስኔት የወለደችለት ሁለት ልጆች የራብ ዘመን ገና ሳይመጣ ተወለዱለት። ዮሴፍም የበኩር ልጁን ስም ምናሴ ብሎ ጠራው እንዲህ ሲል እግዚአብሔር መከራዬን ሁሉ የአባቴንም ቤት እንድረስ አደረገኝ። የሁለተኛውንም ስም ኤፍሬም ብሎ ጠራው እንዲህ ሲል እግዚአብሔር በመከራዬ ሀገር አብዝቶኛልና በግብፅ ምድር የነበረው ሰባቱ የጥጋብ ዓመታትም አለፈ። ዮሴፍም እንደተናገረው ሰባቱ የእራብ ዓመት መምጣት ጀመረ። በየሀገሩ ሁሉ እራብ ሆነ። በግብፅ ምድር ሁሉ ግን እህል ነበር። የግብፅ ምድር ሁሉ ተራ ተራበ። ህዝቡ ስለ እህል ወደ ፈርዖን ጮኸ። ፈርዖንም የግብፅ ሰዎችን ሁሉ ወደ ዮሴፍ ሂዱ፣ እርሱ ያላችሁን ሁሉ አድርጉ አላቸው። በምድር ሁሉ ላይ እራብ ሆነ። ዮሴፍም እህል ያለበትን ጎተራ ሁሉ ከፍቶ ከግብፅ ሰዎች ሁሉ ይሸጥ ነበር። ሀገሮች ሁሉ ከዮሴፍ እህል ይገዙ ዘንድ ወደ ግብፅ ወጡ። በምድር ሁሉ እራብ እጅግ ጸንቶ ነበርና